ሰላም ጤና ይክትልኝ። የዕለቱን ዜና እናሰማለን። የኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን የ2018 የኢትዮጵያ ፕሪምየር ሊግን ውድድር በነፃ ለተመልካችን እንደሚያስመለክት በይፋ አሳውቋል። የኢትዮጵያ ፕሪምየር ሊግ ከዚህ በፊት በዴስ ቲቪ በክፍያ ሲተላለፍ የቆየ ሲሆን በቀጣይ በነፃ ለተመልካቾች ይደርሳል። ኦቢኤን የውጭና ሀገር ውስጥ ሚዲያዎችን ተወዳድሮ በማሸነፍ የሊጉን የስርጭት መብት መግዛቱን በይፋ አሳውቋል። ዲኤስቲቪ በመጨረሻ የሊጉ ዓመታት ቆይታው በኦቢኤን የፕሮዳክሽን መሳሪያዎች ተከራይቶ ሊጉን ሲያሳይ እንደነበረም ይታወቃል። በርካታ ተመልካቾች ያሉት የኢትዮጵያ ፕሪምየር ሊግ በሀገራችን ሚዲያ በነፃ መቅረቡ ለስፖርቱ ተመልካቾች መልካም ዜና ነው ተብሏል። የአንድ ጎረምሳ ወጣት እድሜ ያላት ጎረቤት ሀገር ኤርትራ በፊፋ የዓለም ዋንጫ ማጣሪያ ጨዋታዎች ላይ ያልተሳተፈች ብቸኛ የፊፋ አባል ሀገር ሆናለች። ኤርትራ በዓለም ዋንጫ ማጠራ ያልተሳተፈችበት ዋነኛ ምክንያት የብሔራዊ ቡድን ተጫዋቾች ለኢንተርናሽናል ጨዋታ ከሀገራቸው ከወጡ በኋላ በሚያርፉበት ሀገር እየጠፉ እና ጥገኝነት እየጠየቁ ስላስቸገሩ መሆኑ ተሰምቷል። በዚህም ምክንያት ከኢንተርናሽናል ጨዋታ በኋላ ወደ ሀገር የሚመለሱት ተጫዋቾች በቁጥር ከግማሽ በላይ ስለሚቀንስ ሀገሪቱን ለኢንተርናሽናል ጨዋታዎች ለመሳተፍ አስቸጋሪ አድርጎባታል። በፈረንጆች አቆጣጠር ከ2009 ጀምሮ ወደ ስርሳ የሚሆኑ የሆኑ ተጫዋቾችም እንደጠፉ የዘጋርዲያን መረጃ ያሳያል። እንደሚታወቀው በፕሬዝዳንት ኢሳያስ አፈወርቅ የምትመራው ሀገር ኤርትራ በርካታ ሰብዓዊ ጥሰቶች እንደሚፈጸሙ የዓለም አቀፍ ሪፖርቶች ይጠቁማሉ። የሀገሪቱ ኢኮኖሚ ጉዳይ አስቸጋሪ መሆን፣ ሀገራዊ የሆኑ ወታደራዊ ግዳጆች በመኖሩ በርካታ ወጣቶች ስደትን ይመኛሉ ሲሉ ተዘግቧል። አርቲስት አለማየሁ ታደሰ የቲቢ በሽታን የግንዛቤ ስራ ለመስራት የበጎው ፈቃድ አምባሳደር ሆነ። የወጣሁበትን ማህበረሰብ ማገልገል ግዴታ ይኖ ሲልም ሁለገቡ ከያኔ ተናግሯል። ቲቪ በሽታን ለመከላከል እና ለመቆጣጠር በሚደረገው ጥረት በማህበረሰቡ ዘንድ የግንዛቤ ስራዎችን ለመስራት አርቲስት አለማየሁ ታደሰ የበጎ ፈቃድ አምባሳደር ሆነ። አርቲስት አለማየሁ ታደሰ የቲቢ በሽታን የግንዛቤ ስራ ለመስራት የበጎ ፈቃድ አምባሳደር ሆኖ በጤና ሚኒስቴር ተሰይሟል። ሀገራችን የቲቢ በሽታ ጫና ካለባቸው የዓለም ሀገራት መካከል አንዷ መሆኗን የጠቀሱት የጤና ሚኒስቴር ዴኤታ ዶክተር ደረጀ ድጉማ ቲቪ ልንከላከለው የምንችለው በሽታ በመሆኑ አርቲስት አለማየሁ ታደሰ ባለው የህብረተሰብ ተቀባይነት ተጠቅሞ የግንዛቤ ማስጨበጫ ስራዎችን በመስራት የበሽታውን ጫና እንደሚቀንስ ተስፋ አለኝ ብለዋል። ለመረጃ ቅርብ በሆኑት የሚዲያ ባለሙያዎች እንኳን ስለ ቲቪ ያለው ግንዛቤ በቂ አለመሆኑን የጠቆመው አርቲስት አለማየው የወጣሁበትን ማህበረሰብ ማገልገል ግዴታ ነው። ቲቪን በመከላከልና በመቆጣጠር ዙሪያ ከጤና ሚኒስቴር ጋር ለመስራት በመመረጤ ደስ ብሎኛል። የምችለውን ያህል በመስራት ግዴታ ይንወጣለሁ ብሏል። አርቲስት ፍቃዱ ተክለማርያም እስከ ህልፈተ ህይወቱ ድረስ ለረጅም ዓመታት ብሔራዊ የቲቪ በሽታ የበጎ ፈቃድ አምባሳደር ሆኖ ማገልገሉ ይታወሳል። ዌልስና ቤልጅየም ባደረጉት የዓለም ዋንጫ ማጣሪያ አንዲት አይት ወደ ሜዳው ዘልቃ መግባቷ ብዙዎችን አስደምሟል። ቤልጅየም ዌልስን አራት ለሁለት በሆነ ውጤት ባሸነፈችበት በዚህ ጨዋታ አይቷ በ65ኛ ደቂቃ ወደ ሜዳ መግባቷ ጨዋታውን ለተወሰኑ ደቂቃዎች ተቋርጧል። የጀርመን ዜግነት ያላቸው የዕለቱ ዳኛ ዳንኤል ሳይበርት አይቷ ወደ ሜዳው ዘልቃ መግባቷን ካረጋገጡ በኋላ ተመልሳ እስከምትወጣ ጨዋታውን አስቁመውታል። የዌልስና የቶተናሙ ተጫዋች ብሬናን ጆንሰን አይቷን ከሜዳ ውስጥ ለማውጣት ሲያደርግ የነበረው ጥረት በእግር ኳስ ታዳሚዎች ዘንድ ተዝናኖትን ፈጥሯል። የቤልጂየሙና የሪያል ማድሪድ ግብ ጠባቂው ቲቦ ኮርቷ በበኩሉ አይቷን በእጅ ይዞ ከሜዳ ውስጥ ለማውጣት ሲሞክር ከእጁ በማምለጥ አስቸግራው እንደነበር ዘሰን አስተብቧል። ለተወሰኑ ደቂቃዎች ያህል የታዳሚዎችም ሆነ የካሜራ አይኖች በአይቷ ላይ ያተኮረ ቢሆን ቢሆንም ከቆይታዎች በኋላ አይቷ በገዛ ፈቃዷ ሜዳውን ለቃ ወጥታለች ሲል ዘሰን አስነብቷል። በአዲስ አበባ አንድም የቢንጎ ማጫወቻም ሆነ የአረቄ መሸጫ ቤት መኖር የለበትም ተባለም። ከዚህ በፊትም እነዚህ ቤቶች ከከተማው እንዲጠፉ መመሪያ ተሰጥቶ ነበር። ግን አሁን ድረስ ቤቶቹ መኖራቸውና በሥራ ላይ መሆናቸው ታውቋል ተብሏል። በአጭር ጊዜ ውስጥም የአዲስ አበባ ከተማ ከቢንጎ ማጫወቻ እና የአረቄ መሸጫ ቤት ነፃ እንዲሆን ይደረጋል መባሉንም ሰምተናል። ይህንን ያለው የአዲስ አበባ ሰላምና ጸጥታ አስተዳደር ነው። ቤቶቹ እንዳይኖሩ ይደረጋል ያለው ተቋሙ ምክንያቱም ቤቶቹ የወንጀል ምክንያት በመሆናቸው ነው ብሏል። የቢሮ ኃላፊ ወይዘሮ ሊዲያ ግርማ የቢንጎ ማጫወቻና በየመንደሩ ያሉ አረቄ ቤቶች የከተማው ወንጀል መፈልፊያ ቦታዎች ናቸው ብለዋል። ምንም ማስፈጸም ያልቻሉ ኃላፊዎችም በቦታቸው አይቀጥሉም ብለዋል።